ለስመ አብ ወልዱ መንፈስ ቅዱስ አህዱ አምላክ አሜን። ግንቦት ዘጠኝ ቀን አቡነ አፍጼ እና አቡነ ጉባ ከተስዓቱ ቅዱሳን ውስጥ አራቱ በምድር ላይ ሞትን ሳያዩ የተሰወሩ ናቸው። እነዚህም አቡነ አረጋዊ፣ አቡነ ገሪማ፣ አቡነ ሊቃኖስ እና አቡነ አፍጼ ሲሆኑ፣ ሁሉም ስውራን ወደፊት በሐሳዊ መሲህ ዘመን ወደ ምድር ወርደው ከነ ሄኖክና ኤልያስ ጋር መጥተው ሰማዕት የሚሆኑ ናቸው። ተስዓቱ ቅዱሳን ከአብርሃ ወአጽብሃ ስድስተኛ ንጉስ በሚሆን በዓላ ሜዳ ዘመነ መንግስት ከአውሮፓና ከእስያ ወደ ኢትዮጵያ መተተው አክሱም ከተማ ካረፉ በኋላ ሀገረ ስብከታቸውን ተከፋፍለው ገዳም እየገደሙ በአት እያበጁ ከሳቴ ብርሃን አባ ሰላማ የመሰረተውን የክርስትና ሃይማኖት በከፍተኛ ሁኔታ አስፋፍተዋል። ገዳማትን በከፍተኛ ሁኔታ አስፋፍተዋል። የምንኩስትና ህይወት በሀገራችን በማስፋፋት ህይወት ዘርተውበታል። መጻሕፍትን ወደ ግዕዝ ቋንቋ ተርጉመዋል። የወንጌል ብርሃን በሀገራችን ላይ አብርተዋል። ድውያን እየፈወሱ ሙታንም እያስነሱ በተአምራቸው ቁስለ ስጋ በትምህርታቸው ቁስለ ነብስን ፈውሳል። የሮም ነገስታት ወገን የሆነው አቡነ አረጋዊ ወይም ዘሚካኤል ከነገስታት ወገን የምትሆን ሚስት አጋብተው ሊያነግሱት ሲያስቡ እርሱ ግን ዓለምን በፍጹም በመናቅ ወደ ታላቁ አባት ወደ አባ ጳኩሚስ ገዳም ገብቶ መነኮሰ። የንጉሱ ልጅ አቡነ አረጋዊን በህፃንነቱ ምንኩስና መቀበሉን የሰሙ ስምንት ደጋግ ሌሎች የነገስታት ልጆችም ከያሉበት ተሰባሰቡ። አባ ጳቁሚስ ገዳም ገብተው ከአባ ዘሚካኤል ጋር ተገናኙ። አባ ጳቁሚስን፣ እኛንም እንደዚህ ህፃን አመንኩሰን አሉትና አመንኩሶ ባረካቸው። የሃይማኖትንም ምስጢር ሁሉ ከአባ ጳቁሚስ ጠንቅቀው እየተማሩ ለብዙ አመታት ከእርሱ ጋር ተቀመጡ። እነዚህም ቅዱሳን የቁስጥንጥንያው አባ ሊቃኖስ፣ የሀገረ ቁሳያው ወይም የኢጣልያው አባይ ማአታ የአንጾኪያ ወይም ሶሪያ አባ ጽህማ፣ የኪልቅያው ወይም ግሪክ አባ ጉባ፣ የእስያው አባ አፍጼ፣ የሮማው ጳንጠሊዮን፣ የቄሳሪያው አባ ሊፍ ሲሆኑ ሁሉም የነገሥታት ልጆች ናቸው። ከዚህ በኋላ እነዚህ ቅዱሳን ወደ ትውልድ ሀገራቸው ሮም ተመልሰው ሮምን ወደ ቀናች ሃይማኖት መለሷት። በዚያም ሳሉ በምድረ አዜብ ብሔረ ኢትዮጵያ ስለሚኖሩ ሰዎች ዝና ስለ ነገሥታታቸው ቅድስና ሀገሪቱም የመቤታችን አስራት መሆኗን ከመጽሐፍ ተረዱ። አባ ሚካኤልም ከሁለቱ ደቀ መዛሙርቶች ጋር በሌሊት ወጥቶ ወደ ኢትዮጵያ መልአኩ ቅዱስ ሚካኤል እየመራቸው መጥቶ አክሱም ደረሰ። በዚህም ጥቂት ጊዜ በመቀመጥ ተመልሶ ወደ ሮሚያ ሂዶ ስለ ኢትዮጵያ ያየውና የሰማውን በሙሉ ሁሉ ለሌሎቹ ቅዱሳን ሲነግራቸው እነርሱም ይችን የተቀደሰች ምድር ሂደን ማየት አለብን ተባብለው ያላቸውን ሁሉ ይዘው ታቦተ ታቦቶቻቸውን ካይናቶቻቸውን ነዋይ ቅዱሳቶቻቸው መጻሕፍቶቻቸውን ሁሉ ይዘው በዘሚካኤል መሪነት በመምጣት በ460 ዓመተ ምህረት ጳጳሱና ንጉሱ ካሉበት አኩሱም ከተማ ገቡ። እነዚህ ቅዱሳን የነገስታት ወገን ስለሆኑ በሮም ነግሶ የሚገኘው ወንድማቸውን ኢሳቅ ላኩበት። ንጉሱ ኢሳቅ ለአባ ዘሚካኤል ይህት ልጅ ነው። እርሱ መልእክቱ እንደደረሰው ሰባት ዓመት በሮም ከነገሰ በኋላ መንግስቱን ትቶ በሌላ ተነስቶ መንግስቱን ትቶ በሌሊት ተነስቶ በመውጣት ወደ ሀገራችን በመልአኩ ቅዱስ ገብርኤል መሪነት መጣና ከወንድሞቹ ጋር ተቀላቀለ። እነርሱም አመነኮሱትና ስሙን ገሪማ አሉት። ተስዓቱ ቅዱሳን በአንዲት የጸሎት ቤት በምንም ሳይለያዩ በአንድነት እንደ አንድ ቃል ተናጋሪ እንዳንድ ልብ መካሪ ሆነው ለጸሎት በጸሎት ቁመው ውለው ያድሩ ነበር። የአባዘ ሚካኤልም እናት ወደ ሀገራችን ኢትዮጵያ መጥታ ከሴት መነኮሳት ጋር እነርሱ ባሉበት አካባቢ ትኖር ነበር። አባዘ ሚካኤልን የበላይ አድርጎ ሾሙትና ስሙንም አረጋዊ አሉት። እነዚህ ቅዱሳን ድውያን እየፈውሱና ሙታን እያስነሱ እጅግ በጣም አስገራሚ የሆኑ ድንቅ ድንቅ ብዙ ታምራትን ያደርጉ ነበር። ከሰንበት በቀር እህል የሚባል ነገር የማይቀምሱት እነዚህ ቅዱሳን ኢትዮጵያን በኪደት እግራቸው ባርከዋታ ጌጦቿ ሆነውላታል። በትምህርታቸው የእምነቷ መሰረት አጽንተውላታል። የድልናዋም ታሪክ ለዓለም መስክረውላታል። ቅዱሳኑ ለ12 አመታት በጽሁም አንድነት አብረው ከተቀመጡ በኋላ እርስ በርሳቸው እየተያየን ብንኖር ተድላ ደስታ ይሆንብናል፣ ስለዚህ እንለያይ፣ ተለያይተን እንቀመጥ ብለው ተማክረው በተለያየ በአት በተጋድሎ መኖር ጀመሩ። አባ ሊቃኖስ በደብረ ቁናጽል፣ አባ ጰንጠሌዎንም በእርሱ ትይዩ በሆነ ቦታ፣ አባ ገሪማ በደብረ መደራ፣ አባ ጽህማ በደብረ ጽድ ጸድያ፣ አባ ይማእታ በደብረ ገራ አልታ፣ አባ አፍጼ በደብረ ይሃ፣ አባ ሌፍ በደብረ ህድአ መኖር ጀመሩ። አባ አረገዊ ደግሞ በጣም ርቀው በመሄድ በደብረ ዳሞ በዋሻና በፍኩርታ ውስጥ በተራራ ላይም መኖር ጀመሩ። ከነዚህ ቅዱሳን ሀገራችን ኢትዮጵያ ያላንዳች ሐዋርያ ስብከት አስቀድማ በክርስቶስ እንዳመነችና እና በዚህ ምክንያት የልዕልናዋ ታሪክ ለዓለም ለማሳወቅ ፈት ነው የሄዱ አሉ። የኢትዮጵያ ምድር በእነዚህ ቅዱሳን ኪደተ እግር ተቀደሰች፤ በውስጧ በመመላለስ አውራጃዎቹ፣ አደባባዮቿ ሁሉ ታደሱ። ማእዛ ትምህርታቸውና ተአምራቶቻቸው በሁሉ አውራጃዎች ተሰራጩ፣ የእምነቷንም መሰረት አጸኑ። አቡነ አፍጼ የተወለዱት እስያ ውስጥ በአምስተኛው መቶ ክፍለ ዘመን ሲሆን ወላጆቻቸውም አቡልዲስና አቅሌሲያ ይባላሉ። ገና በሕፃነታቸው ብሉይ ከአዲስ ጠንቅቀው በመማር መንኩሰዋል። አባ አፍጼ ወደ ኢትዮጵያ የመጡት በአላሜዳ ዘመን ከስምንቱ ባልንጆሮቻቸው ጋር ነው። ጻድቁ ጸበል እያፈለቁ ብዙ ድውያንም ፈውሰዋል። ትግራይ ውስጥ የሃ የተባለ ቦታ ማረፊያቸው ነበር። ዛሬም ትልቁ ገዳማቸው በዛ ይገኛል። ጻድቁ ከሰሯቸው በርካታ ስራዎች ውስጥ ከብዙ በጥቂቱ ከመቶ ዓመታት በላይ አበምኔት ሆነው በኖሩበት ገዳማቸው በፍጹም ትጋት በጾምና በጸሎት አገልግለዋል። ሁለተኛ በመጀመሪያ ያስከተሏቸው 366 ደቀ መዛሙርት ጨምሮ ብዙ መናንያንን አፍርተዋል። በሀገራችን ገዳማዊ ህይወትን አስተዋስተዋል። ሶስተኛም ቅዱሳት መጻሕፍትን ከስር ውስጥ ከጽርዕ ቋንቋ ወደ ግእዝ ቋንቋ ተርጉመዋል። ሌላው ጻድቅ በስብከተ ወንጌል ለሀገራችን ብርሃን አብርተዋል። ሌላው ህዝቡ በበጣም መስብከታቸው ይገረም ስለነበር አፍጼ አፈ አጼ ብሏቸዋል። ይሄውም የአጼ የንጉሥ አንደበት ያለው ወይም ንግግር አዋቂ እንደማለት ነው። አቡነ አፍጼ ከሁለት መቶ ዓመታት በላይ ቤተ ክርስቲያንን አገልግለው ግንቦታ ዘጠኝ ቀን በ 684 ዓ ም በሞት ፈንታ ተሰውረዋል። እግዚአብሔርም በስማቸው ለተማጸነ ገዳማቸውንም ለተሳለመ የምህረት ኪዳንም ገብቶላቸዋል። ሌላኛው በዚህ ዕለት ረፍታቸው የሆኑት አቡነ ጉባ ናቸው። እርሳቸውም የተወለዱት ታህሳስ 9 ቀን በ336 ዓ ምት በመንፈቀ ሌሊት ነው። አባታቸው ጌርሎስ፣ እናታቸው ቴዎዶሲያ የተባሉ ደጋግ ቅዱሳን ናቸው። አቡነ ጉባ በተወለዱ ቀን ጌታችን ከመላእክቱ ጋር በመውረድ ቤታቸውን ለሰባት ቀናት በብርሃን ተሞልቶ ነበር። ሕፃኑ ጉባም ፈጣሪያቸውን ሀሌሉያ ብለው አመስግነዋል። ጻድቁ በልጅነታቸው መጻሕፍትን አጥንተ ወደ ገዳመ አስቄጥስ ገብተው መንነዋል። ለበርካታ አመታት ከተጋደሉ በኋላ ሊቀ መላእክት ቅዱስ ገብርኤል ወደ ቅድስት ሀገር ኢትዮጵያ ሂድ ብሏቸው ከስምንቱ ቅዱሳን ጋር ወደ ሀገራችን መጥተዋል። አባ ጉባ በስብከተ ወንጌል መጻሕፍትን በመተርጎም ገዳማትን በማስፋፋት አብያተ ክርስቲያናትን በማነጽ ብዙ ደክመዋል። በተለይም ራማ ኪዳነ ምሕረት እርሳቸው ከመሰረቷት ገዳም ውስጥ በይበልጥ የምትታወቅ ናት። ጻድቁ ቅዳሴ ሲቀድሱ ከመሬት ከፍ ብለው ይታዩ ነበር። ብዙ ጸበሎችን አፍልቀው ድውያንም ፈውሰዋል፣ ሙታንንም አስነስተዋል። እመቤታችን ተገልጣላቸው የብርሃን መስቀል ሰጥታቸዋለች። ጻድቁ ከብዙ ተጋድሎ በኋላ በሰላም አርፈው ማይጨው በሚገኘው ትልቁ ገዳማቸው ተቀረዋል። መቃብራቸው ካለበት አለት ስር እጅግ ፈዋሽ ጸበል ፈልቋል። በተለይም ለአይንና ለአእምሮህምም ከፍተኛዋ ፍቱን መድኃኒት አለው ጸበሉም። የተሳቱ ቅዱሳን በተለይም በዛሬ ዕለት በአመታዊ የረት ባላቸው ታስበ የሙሉት የአቡነ አፍጼ የአቡነ ጉባ ረድኤታቸው በረከታቸው በሁላችን ላይ እጽፍ ድርብ ሆኖ ይደር በምህረታቸው በምልጃቸው ይቅር ይበለን። ዘአቅረብኩ ማኅልየተ አዘኪሬ አይላፈ ምለተጸምዱከ ዘድፈ ለላአነብብ ተወቀ ዘንድ መጽሐፈ